ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ አለብን፣ አደራ

ይኸው ወዳጅ ባለቤቱ የካንሰር ህመም ተጠቂ ሆነች ሦስት ልጆች ወልደዋል ተስፋ ቈረጠ ምድር ጨለመበት ይህን ጊዜ አንድ ዓሊም ቅያሙ ለይል ወይም የሌሊት ስግደት ወይም ተሐጁድ እንዲያዘወትርና በሌሊቱ የመጨረሻ ጊዜ ዱዓ እንዲያደርግ አልፎ ተርፎም በዘምዘም ውሃ ላይ ቁርአን በመቅራት እንድትታጠብበት እንዲያደርግ ምክር ለገሱት

ከዚህ በኋላ እርሷን ከእስትግፋርና ቅያም ለይል ጋር ያላትን ቁርኘት አጠበቀች። አዳኝና ጤና ለጋሽ የሆነውና ከእርሱ ውጭ ማንም የመመለክ መብት የሌለው አላ ጥረት ይገባው። ውዷ እህቴ ታመሽ እንደሆነ በንስሓ ወደ አላህ ስብሓንሁ ወተዓላ ተመለሽ። ተመለሸ አላህ ልመናን የሚሰማ ጭንቀትን የሚያስወግድና ክፉ ነገርን ሁሉ የሚከላከል በመሆኑ እንኳን ደስ ያለሽ። ሕይወትን በፍቅርና በበጎ እይታ አስተዊ። ምክንያቱም ሕይወት አላህ ስብሓንሁ ወተዓላ ለሰው ልጅ ያበረከታት ስጦታ በመሆኗ። እናም ይህን ውድ ስጦታ በደስታ ተቀበይ። የንጋትን ውብ ብርሃን፣ የምሽትን ጸጥታና የቀኑን ድምቀት በደስታ አጣጥሚ። ውሃን እንኳን በምስጋና ጠጪ።

ጭንቀትና ስጋት እነዚህን ጸጋዎች ከማየት እንዲጋርዱሽ ዕድል አትስጫቸው። ምስጋና ቢስ እንዲያደርጉሽም አትፍቀጅላቸው። አላህ እነዚህን ጸጋዎች የሰጠሽ እርሱን ለመታዘዝ እንድትችዩ መሆኑን አትዘንጊ። በአላህ ስብሓንሁ ወተዓላ ላይ እምነት ያለው በመጪው ዓለም መኖር የሚያምን የአምላክ ፍራቻ ያደረበት ሙስሊም የሁሉ ነገር ፈጣሪ ለሆነው አላህ ስብሓንሁ ወተዓላ ሙሉ በሙሉ እጅ ይሰጣል። በሌላ አነጋገር በሚደርስበት ነገር ሁሉ ጭንቀት ውስጥ አይገባም። ምክንያቱም አምላኩ የሁሉ ነገር ፈጣሪና የሙእሚኖች ወዳጅ ጠባቂ እንደሆነ ያውቃልና። ሙእሚን ያልሆኑት ለነገሮች የሚሰጡት ምላሽ ከዚህ እጅጉን የተለየ ነው። ለምሳሌ አንዲት ሙእሚን ሴት እጅግ ስትፈልግ የነበረውን ሥራ ልትቀጠር በፍጥነት እየሄደች ነው። ይሁን እንጂ ለቃለ መጠይቁ ታረፍድና ስትጓጓለት የነበረውን ስራ ልታጣ ትችላለች። ቢሆንም መዘጌቷ ቀድሞ በአላህ ስብሓነሁ ወተዓላ የተወሰነ መሆኑን ስለምታውቅ ከዚህ ካልጠበቀችው ክስተት ጥሩ ነገር ለማግኘት ትጠቀማለች። አምላኳንም ተመሰግናለች። መጨረሻው ያማረ እንዲሆንላት በጌታዋ ላይ ተስፋ ታደርጋለች። ያረፈደችበት ምክንያት ጎማ በመፈንዳት አሊያም በትራፊክ መጨናነቅ ላይ ማመካኘት ትክክል እንዳልሆነ ታውቃለች። ምክንያቱም የሁሉም መንስኤዎች አለመከሰት በሰዓቷ እንደማያስገኛት ትረዳለችና ነው። እነዚህም ሆኑ ሌሎች ክስተቶች ለማርፈዷ እንደ ምክንያት ይቅረቡ እንጂ ከሁሉም ጀርባ የአላ ስብሓን ወተዓላ እቅድ እንዳለ ታምናለች። ፍላጎቷ አላ ስብሓን ወተዓላ ከፈቀደ ብቻ እውን እንደሚሆን ታውቃለች። ከፍ ብለን በጠቀስ ነው ምሳሌ እህታችን ቃለ መጠይቁን እንዳታደርግ ተወስኖባታል። በመሆኑም እንዴትም ብትሆን ምንም ብታደርግ በሰዓቷ ልትገኝ አትችልም ነበር። ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ ስብሓነሁ ወተዓላ ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይህንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጃቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለእርሱ እጃቸውን በሰጡ ነበር። አላህ ስብሓንሁ ወተዓላ በባሮቹ ላይ ሊያይ የማይፈልገው አንዱ ባሕሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጠ ተስፋነት የኢአማንያን ባሕሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የእጣፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓንሁ ወተዓላ ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባህሪም መዋጥ ፍጹም የተከለከለ ወይም ሓራም ነው። ምክንያቱም አላህ ስብሓንሁ ወተዓላ ሰዎች እርሱን እንዲያምኑትና በእርሱ ላይ ተስፋ እንዲያደርጉ፣ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙእሚኖች ሀብታቸው ቢጠፋ፣ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው።

እርሱ አላህ ስብሓንሁ ወተዓላ ሁሉን ተመልካችና አድማጭ ነው። አላህ ስብሓንሁ ወተዓላ የሁሉ ነገር ተቆጣጣሪ እንደሆነ እያወቁ ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አሊያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከእኛ የሚፈለገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ ስብሓነሁ ወተዓላ ነገሮችን ሁሉ የሚያደርገው ለበጎ ነውና፣ ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ስራ ተረተው እምነታቸውን ያጸናሉ። በተስፋና በቀቢጠ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጠ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም ፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም። ትርፉ አካሉንና መንፈሱን መጉዳት ብቻ ነው። አላህ ሱብሓነሁ ወተዓላ ለዚህ ተማሪ ሌላ ነገር ፈልጎለት ይሆናል። ምናልባት በዚያ ዓመት ወደ ኮሌጅ ከሚገባ ይልቅ ቀድሞ ዝግጅት ማድረጉ የተሻለ ይሆናል። ወይም በዚህ ወቅት ኮሌጁ መግባቱ በወደፊት ሕይወቱ ላይ አስከፊ ጥላ እንዲያጠላበት የሚያደርግ ይሆናል። አሊያም በሚቀጥለው ዓመት የተሻለ ኮሌጅ ሊደርሰው ይችላል። በዚህም የወደፊት ሕይወቱ የሰመረ ይሆናል። በአጠቃላይ አላህ ስብሓንሁ ወተዓላ ብዙ ብዙ ነገሮች ሽቶለት ይሆናል። ሰዎች በሕይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች ገጥመዋቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸው በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ ስብሓንሁ ወተዓላ ግልጽ አድርጎልናል። ነቢያችንም ሰለዋቱ ረቢ ወሰለሙ ዐለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የርሱ ነው፣ የሚሰጠውም ነገር ሁሉ እንዲሁ የርሱ ነው። ከርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የእርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ ዓመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘቡ ይገባል። በዚህ የቁርአን አንቀጽ መሠረት ተስፈኝነት የግድ ነው። አዑዝ ብላህ ምን ሸይጣን ረጂም